እንደምን ዋላችሁ ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስ መረጃዎችን ወደ እናንተ የምናሻገር ነው የሚሆነው። ቆይታችሁን ከኛ ጋር አድርጉ። በኮምቦልቻ ከተማ ከ25 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በተለያዩ የኢንቨስትመንት መስኮች ለመሰማራት ፍቃድ መውሰዳቸውን የከተማ ከንቲባ መሐመድ አሚን የሱፍ ገለጹ። ኮምቦልቻ ከተማ ለማዕከላዊ ገበያ ቅርብ መሆኗና በርካታ መሰረተ ልማት ያላት መሆኑ ተመራጭ የኢንዱስትሪ ኢንቨስትመንት መዳረሻ እያደረጋት ነው ብለዋል። ባለፉት ዘጠኝ ወራት ብቻ 25 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መውሰዳቸውን ፍቃድ መውሰዳቸውን ገልጸዋል። በከተማ በውጭ ኩባንያዎች፣ በሀገር ውስጥ ባለ ሀብቶች የተከፈቱ 127 ከፍተኛ መካከለኛና አነስተኛ ፋብሪካዎች በማምረት ላይ መሆናቸውን ከንቲባ ተናግረዋል። ፋብሪካዎቹ በ9 ወራት ውስጥ ለውጭ ገበያ ካቀረቧቸው ምርቶች 36 ሚሊዮን ዶላር ገቢ መገኘቱን ገልጸው 73 ሚሊዮን ዶላር የሚወጡ ተኪ ምርቶችን ለሀገር ውስጥ ገበያ ማቅረባቸውን ገልጸዋል። ከአስር ሺ ስድስት መቶ በላይ የስራ ዕድል መፍጠራቸውን የጠቀሱት ከንቲባው በአሁኑ ወቅትም ተጨማሪ ከአንድ መቶ አስር በላይ ፋብሪካዎች በግንባታ ሂደት ላይ ናቸው ብለዋል። አሁን አገልግሎት እየሰጠ ከሚገኘው ደረቅ ወደብ በተጨማሪም የፌዴራል መንግስት በ25 ሄክታር መሬት ላይ ሌላ ደረቅ ወደብ እየተገነባ ስለመሆኑን ተመላክቷል። የማክሮ ኢኮኖሚ ፖሊሲ ማሻሻያው የውጭ ምንዛሪ እጥረትን በማቃለል ጥራት ያለው ምርት ለማምረት እንዳስቻላቸው የአምራች ኢንዱስትሪ ኃላፊዎች ገለጹ። የአምራች ኢንዱስትሪ ኃላፊዎች ከኢዚያ ጋር ባደረጉት ቆይታም መንግስት ተግባራዊ ያደረገው የማክሮ ኢኮኖሚ ማሻሻያ የንግዱን ማህበረሰብ ጥያቄ የመለሰ መሆኑን ነው ያረጋገጡት። የአድቫንቴጅ ኢንዱስትሪያል ፔልሲ ዋና ስራ አስኪያጅ ዳዊት በላይ እንደገለጹትም ድርጅታቸው የኤሌክትሪክ ዝርጋታ ግብአት የሚሆኑ ምርቶችንና ትራንስፎርመሮችን በማምረት ለገበያ ያቀርባል። የኤሌክትሪክ መሰረተ ልማት ግብአት በተሻለ አቅም በሀገር ውስጥ በማምረት የቴክኖሎጂ ሽግግርን ለማረጋገጥና የውጭ ምንዛሬን ለማዳን ድርጅታቸው የበኩሉን እየተወጣ እንደሚገኝ ተናግረዋል። ቀደም ባሉት ጊዜያም ጊዜያትም የንግዱ ማህበረሰብ የውጭ ምንዛሪ እጥረት ስለሚያጋጥመው ኢንዱስትሪው በሚፈለገው ልክ ሳያደግ መቆየቱን ተናግረዋል። መንግስት ያደረገው የተሟላ የማክሮ ኢኮኖሚ ማሻሻያ በኢንዱስትሪው ላይ መነቃቃት መፍጠሩንም አብራርተዋል። የአፍሪኪዩር ኢትዮጵያ የመድኃኒት ፋብሪካ ባለቤት ዶክተር ታደሰ ተፈሪ መንግስት ለጤነው ዘርፍ ትኩረት በመስጠት እያከናወናቸው ያሉ ተግባራት አበረታች መሆናቸውን አንስተዋል። ይህም ለመድኃኒት አምራቹ የውጭ ምንዛሬ በማቅረብ ጥራቱን የጠበቀ መድኃኒት እንዲያመርቱ ማስቻሉን ነው የጠቀሱት። በአማራ ክልል ሰሜን ሸዋ ዞን በእንሳሮ ወረዳ የሚገኘው የለሚ ናሽናል ሲሚንቶ ፋብሪካ ከአንድ ሺ አምስት መቶ በላይ ለሚሆኑ ዜጎች የስራ እድል መፍጠር መቻሉን አስታወቀ። ፋብሪካው የስራ እድል ከመፍጠርም በላይ በገቢያ ላይ ሊፈጠር የሚችልን የሲሚንቶ እጥረት በመቀነስ በኩል ጉልህ አስተዋጽኦ እያደረገ ነው ተብሏል። አበባው መኳንት ለኮንስትራክሽን ዘርፉ የጀርባ አጥንት የሆነው የስሚንቶ ምርት ባለፉት ሁለትና ሶስት አመታት በገበያው እንደ ልብ የመገኘት ዕድሉ ጠባብ እንደነበርም ይታወሳል። በሀገሪቱ ብሎም በክልሉ ያለውን የስሚንቶ ምርት እጥረት ለመቅረፍ ትኩረት ተደርጎ የተቋቋመው የለሚ ናሽናል ስሚንቶ ፋብሪካ እጥረቱን ከመቅረፍ ባሻገር ለአንድ ሺህ አምስት መቶ ስራ ፈላጊዎች የስራ እድል መፍጠሩንም የፋብሪካው የህዝብ ግንኙነት ኃላፊ ባዩ ደጀኔ ተናግረዋል። አሁን እኮ ይሄ ፋብሪካ ሲመሰረት ቀጥታ የስራ እድል የተቀጠረው ብቻ ሳይሆን ከማሳቸው ላይ ተነሱ አርሶ አደሮች ሁለት አክሲዮን አቋቁመው ምርቱን ከኛ ይገዛሉ እያሰራጩ ነው ያሉት። ቋሚ ስድስት መቶ አስር ኮንትራት ደግሞ ሶስት መቶ ሰባ በኢንተርፕራይዝ የተደራጁት ደግሞ ከአምስት መቶ በላይ በድምሩ አንድ ሺ አምስት መቶ በላይ ሰው ተጠቃሚ እየሆነ ነው ያለው በቅጥር በተለይ በተለይ ከመሬታቸው ላይ የተነሱ አርሶ አደሮች በተሰጣቸው ካሳ ሲኖ ትራኮችን የገዙ አሉ። ተሽከርካሪዎች እነዚህ ምስር ትራንስፖርት የሚል አንድ ማህበር አቋቁመው አንድ ይሄ ማህበር ከጀማ የላይምስቶን ሲሚንቶን ማን የላይምስቶን ጥሬ እቃን እያጓጓዘ ነው ያለው ይሄ ብቻ አይደለ። በከተማውና ከተማው ዙሪያ የሚገኙ አሁኑ ምንድነ የከተማ መስፋፋት ስላለ የቢዝነሱ እየተጠቀሙ ነው ያሉት። በተያዘው በጀት ዓመት መስከረም ወር ላይ በይፋ ስራ የጀመረው የለሚ ሲሚንቶ ፋብሪካ በቀን 150 ሺ ኩንታል ሲሚንቶ የሚያመርት ሲሆን በገበያው ላይ የሲሚንቶ እጥረት እንዳይፈጠር እያደረገ እንደሚገኝም የህዝብ ግንኙነት ኃላፊው አቶ ባዩ ጨምረው ገልጸዋል። በተመረቀ ጀምሮ 12 ሚሊዮን በስድስት ወር ውስጥ 12 ሚሊዮን ኩንታል ሲሚንቶ አምርተናል። ይህ ሲሚንቶ ተመርቶ ለገበያ በመዋሉ የአገሪቱን የገበያ የሲሚንቶ የገበያ ዋጋ በእጅጉ አስተካክሎታል። ነው ምናምነው እዚህ እስከ ሁለት ሺ አራት መቶ ድረስ ነበር እዚህ ደብረ ብርሃን አካባቢ እንኳን። በአሁኑ ሰዓት አንሳ በመቶ ዋጋው ቀንሷል ተስተካክሏል ብሎ መውሰድ ይቻላል። ወደ ሰላሳ ስምንት በመቶ ከሀገሪቱ የሲሚንቶ የገበያ ድርሻ የእኛ ካምፓኒ ያለው ብለን እናምናለን። የምርታችንን የምናሰራጨው በዋናነት ለአዲስ አበባ አካባቢ ለአማራና ለኦሮሚያ እንደዚሁ ለሌሎች ክልሎች በአሁኑ ሰዓት ምርቱ እየተሰራጨ ነው የሚገኘው። በፋብሪካው የስራ ድል የተፈጠረላቸው ወጣቶችም በተለያዩ ስራ ዘርፎች ተሰማርተው እየሰሩ መሆናቸውን ገልጸዋል። የሲሚንቶ ፋብሪካው ሰሚ ከተማ እድገትም ጉልህ አስተዋጽኦ እያደረገ መሆኑንም ጠቁመዋል። የሥራ ዕድል ፈጥሮልናል። ይቀጥል የከተማ እድገት ትልቅ የከተማ እድገት ከተማችንም እያደገች ነው። በእሱ መሰረት አዎ፣ እኔ አካባቢ ቦታ ነኝ። እኔ በግሪነሪ ኤሪያ ላይ አንዳንድ ነገሮች አሉ። በዛ ላይ ስከማራሁት በግቢ በአንዳንድ ነገሮች በጣም የሥራ ዕድል በጣም ተፈጥሯል። የሞዙም ብ ለመጠራ ሁሉ ለለካበት ሁሉ ኦቨርታይም ይከፈላል። በፋብሪካው መተከል ከማሳቸው የተነሱ አርሶ አደሮች በተሰጣቸው ካሳ አክሲዮን በመመስረት ተጠቃሚ የሆኑ መምጣታቸውን የገለጹት አቶ ባዩ የላይምስቶንን በብዛት የሚጠቀመው የለሚ ናሽናል ሲሚንቶ ፋብሪካ ተረፈ ምርቱ በአግባቡ እንዲወገድ እየተደረገ መሆኑንም ተናግረዋል።